አዲሱ በወጣው ህግ መሰረት ፓስፖርታችን አለን ወይም ደግሞ ፓስፖርት የሌለ እንዴት አድርገን የምናወጣው ለምትሉ ወዳጆችም እንዲሁም ደግሞ ምን ምን የሚያስፈልገው ላላችሁ መልስ የሸመጦቻሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። በመቀጠል እንግዲህ ሳውዲ አረቢያ ከሰሞኑ ያመጣችው የወጣው ህግ መሰረት ብዙዎች እውነት ነው፣ ብዙዎች አይደለም እየተባለ ይህን ጭምር እውነት አይደለም ብዬ ነበረ። ግን ትላንት ሙሳነድ፣ ሙሳነድ ማለት የሰራተኞች ማህበራዊ ጉዳይ እንደምንለው በኢትዮጵያ በዚህም እንደዛ ነው ማለት ነው። ምክንያቱም ከዛ የተለጠፈ ፔጁ ላይ የተለጠፈ እንትን ነበረና፣ እሱን ካየሁ በኋላ እውነት ነው ብዬ እንዳምን ያደረገ ነገር ብሎ እሱ ነው ማለት ነው። ነገር ግን አጋጣሚ ነው የሚጠብቁ እናንተን እህቶችን ለመምላት በጣም እናንተም ደግሞ ቀርብናችሁ ለን በዚህ አይነት ነገር፣ ምክንያቱም እነሱም አጋጣሚ በተፈጠረ ብለው የሚጠባበቁ ይመስል የሆነ ነገር ሲፈጠር የሆነ ነገር ፈጥረው እናንተን ለማጭበርበር የተነሱ ብዙ ሰዎች አሉ። ፓስፖርት እናወጣላችኋለን፣ ከዛም አልፎ ይቀማችሁ፣ እናሰራላችኋለን፣ በኛ ጣሎት ምናምን እያሉ አጭበርባሪዎች፣ ብዙ ሰዎች አሉና እናንተም ከእንደዚህ አይነት ነገር ጥንቃቄ ልታረጉ ይገባል። ምክንያቱም ወይ ከገንዘባችሁ አትሆኑ፣ ወይ ከቃማችሁ አትሆኑ፣ ከሁለት ያጣ እንዳትሆኑ ጥንቃቄ አድርጋችሁ የምታደርጉትን ነገር እየጠየቀ ትክክለኛ መረጃ፣ ትክክለኛ አካሄድ፣ ትክክለኛ እየሆነ ነገር እያደረጋችሁ ሄዱ ማለት ነው። በአቋራጭ የሆነ ነገር ወይ ከእናንተ ከገንዘባችሁ ሳትሆኑ፣ ወይ ከዛ ሳትሆኑ፣ ከሁሉም ነገር እንዳትቀሩ ጥንቃቄ በተሞላበት መንገድ ጥንቃቄ አድርጋችሁ ሰፉ ማለት ነው። በመቀጠል እንግዲህ ሙሳ ንድስ ላይ ትላንት ያየሁት መረጃ እንዴት ነው እንደዚህ አይነት ነገር ማለትም ካለ ከፊል እውቅና እንደሚስተካከል በላቅ የተደረገበት ሮፍ ሮፍ ማለት የጣፋ ማለት ነው፣ እና በላቅ ሮፍ ያለበት ያለ በፊተኛው ከፊል ፍቃድ ማለትም የመጣችሁበት የጠፋችሁበት ካለሱ ፍቃድ ማስነሳት እንደሚቻል ነው። ሰው ፈልጋችሁ ትክክለኛ ሰው ማለት ነው። እዚጋ ደግሞ ሰው ስትፈልጉ አንዳንድ አረቦች የገንዘብ ሰው ናቸው። የሆነ አጋጣሚ ስራ ፈተሽ ብትቀመጭ ገንዘብ ካልሰጥሻቸው ቀጥታ ያስነሱታል በላግ ያረጉብሻል። ብሎክ ያረጉታል ማለት ነው በግልጽ አማርኛ እና ብዙዎች የገንዘብ ሰዎች ናቸው። አንዳንዶች ደግሞ ጤና ይጎደላቸው ጤናማ መሆን አለባቸው። ጤናማ ስላቸው ምንድን ነው እናንተ ጋ ከአመት ክፍያ ውጭ የማይገናኙ ምናምን ነገር በሆነ ባልሆነ እንደዚህ አርጌ እንደዚ አርጌ ያልመጨቃጨቃችሁ አይነት ሰው አታድርጉ። ሲሆን ሲሆን ላለላችሁ እየሰራችሁበት ላላችሁበት ቤት የምታውቁትን ሰው አድርጉ ማለት ነው። እንደዛ ከሆነ ደግሞ ነገሩ ቀላል ነው የሚያልቀው ሁሉም ነገር ፕሮሰሱ የሚያልቀው ኦንላይን እናለቅ ይችላል። ነገር ቀላል ነው ማለት ነው። ከእናንተ የሚጠበቀው ምንድን ነው የሚለው ተነግራችኋለሁ ግን በመጀመሪያ ጥንቃቄ ማድረግ ያለባችሁ ነገር ላስታውሳችሁ ይ ነው። ክፍል ስትፈልጉ ጤነኛ የሆነ ከእናንተ በየጊዜው ገንዘብ ወዳድ አልሆነ ገንዘብ ወዳድ ማለት በየጊዜው ሆነ የሆነ ነገር ቸግሮኛል እንደዚህ ላኪ ላኪና የሚሉ አረቦች አውቃለሁ። በስርአት ማለት ነው። እንደዚ አይነት ያልሆኑ ደነኛ የሆኑ በአመት በአመት ለድሳት እና እነሱ የምትሰጪውን ክፍያ ለመክፈል የምትደዋወሉ መሆን አለበት። የሆነ ሰዓት ስራ ፈጠሽ ተጠቀመጨ ብሎ ከሚያደርግሽ ምናምን የሚያንገራግረሽ አይነት ከሆነ ማት አስተካኪ ነው የሚሻለ። እና ቤተሰብ ሂዳችሁ አይታችሁ ለመምጣት ካላችሁ ጎጉታ አንጻር የጠፋችሁ ሞቶች ለማሰራት በጣም ጓጉታችኋል። ግን ከማሰረታችሁ በፊት አካሄዱን በስርዓት የሚያውቅ ሰው ጠይቁ። ትክክለኛው መንገድ የትኛው ነው? አረቦቻችሁን ጠይቋችሁ ያውቃሉ እኮ። መልት ጠፍተናል ብላችሁ ለመናገር ብትፈሩም እንኳን ግን የወጣው ህግ፣ እንዴት ነው ብላችሁ ጠይቋቸው። አካሄዱን ይነግሯችኋል። እነሱ በደምብ ስለሚያውቁ ማለት ነው። እኛ ሀበሻ አሁን ሰዓት የሚታመንበት ሰዓት አይደለም። እንዴት ነው ብላችሁ ብጠይቁን ያሰራልሻለሁ፣ አስተካክልልሻለሁ ብሎ ፖርሳሽን ከማራገፎች ነገር የሚያደርገው ነገር ያለ አላመጣችሁ ከማለቃቀስ፣ ብሬን ተበላው ከማለት መጀመሪያ ከእጃችሁ ሳይወጣ አስባችሁና ወስናችሁ ተራመዱ ማለት ነው። በመቀጠል እንግዲህ የሚያስፈልገው ምንድን ነው የሚለው ከሀገራችሁ ስትመጡ የሆነች ነጭ ወረቀት ያሻራ የሜዲካል እና የምናምን ወረቀት አለች እሷ ፓስፖርታችሁ ጋር ይሰጣችኋል ከጀንሳችሁ እዛ ጋር ደግሞ በጀርባው በእንትን በኪዋ አርኮድ ሆኖ እብሽር የሚባላለ እብሽር ሳይሆን ኦኬ ኦኬ የሚባላለ ኦኬ ማለት ምንድን ነው ሴትዮዋ እናንተን ስትጠልብ የላከችው የአግሪመንት ወረቀት በኪዋ አርኮድ አለ ሶስት ወረቀት ነው የሚሰጣችሁ ኪዋር ኮድ ያለዋለ አሻራችሁ ኪዋር ኮድ አለ እና እንዲሁም ደግሞ የራሳችሁ የፓስፖርት እና የፊዚካል የራሳችሁ መረጃ የያዘ ወረቀት በስቴፕላር የተያዘ ሶስት ወረቀት አለ። እሱን የለኝም ለምትሉ ሰዎች ይዛችሁ ላልመጣችሁ፣ ይዞ ያልመጣለ ብዬ አላምነው ግን፣ ሰተ ሰዎቻችሁ በየትኛው አጋጣሚ ከተቀበሏችሁ ነው የለኝም ብላችሁ ካሰባችሁ፣ ከጀዋዛት መውጣት ይችላል። ጀዋዛት የት ነው? ሴትዮዋ መጀመሪያ ስምምነት ከፈጠረች በኋላ የሁሉ ነገር ካለቀ በኋላ ቃማ የሚወጣው ጀዋዛት ስለሆነ ከማችሁ ከወጣበት ቦታ ከጀዋዛት ማግኘት ትችላላችሁ ማለት ነው። እና በዚሁ አጋጣሚ ያወረቀት ወረቀት ያላችሁ ምግቦች ደግሞ እንቃቀርጋችሁ ያዙ። ይጠቅማል አይጠቅምም አይባልም። እዚህ ቃማ ለማሰራት ብቻም ሳይሆን ወደ ሌላ ሀገር ትራንዚት ለማድረግ ለመሄድ ብትፈልጉ በዛ ወረቀት አማካኝነት ፕሮሰሱ ይቅልላችኋል፣ እና ያ ወረቀት ቀላል ወረቀት አይደለም። ሰዎቻችሁ ካልተቀበሏችሁ አጥብቃችሁ ያዙ፣ ኮንትራት ያላችሁ ማለት ነው። እና እንደዛ ዘርጋችሁ አሰሩ። ፓስፖርት በምን መልኩ የሚወጣው ለሚለው ፓስፖርት የሚያወጣው ታማኝና ጥሩ ሰውን ያየት፣ ብሬክስ አበሻዊ ወይና ብሬክስን አዋሮት ጥሩ መረጃ አለው። በምን በምን መልኩ እንደሚወጣ ምናምን ቴሌግራም ገብታችሁ ተከታተሉ። በዛ መልኩ ሊወጣላችሁ ይችላል ፓስፖርታችሁ እንዲሁም ደግሞ የጠፋባችሁ ምናምን ያልኩት አመዳም ቤት ጥላችሁ የሚወጣችሁ ልጆች ደግሞ የሚወጣው የት ነው እነሱ ክስ የከሷችሁ ፓስፖርታችሁ የሚሄደው የት ነው ጀዋዛት ነው ጀዋዛት ላይ ክስ አስገብተው ጀዋዛት ማለት ፖሊስ ስቴሽን ወይም ደግሞ ፖሊስ ጣቢያ በአማርኛ ማለት ነው ጀዋዛት ይሄዳል ልክ ይገባል። ፓስፖርታችሁ ከዛ ክስ ይመሰረትባችኋል ምናምን ምን ነገር እና እስከ ተወሰነ ድረስ ተጠብቃችሁ ያ ፓስፖርት ተሰብስቦ የት ነው የሚሄደው? ኤምባሲ ነው፣ ኢትዮጵያ ኤምባሲ እና ፓስፖርታችሁን ልታገኙት የምችሉት ኢትዮጵያ ኤምባሲ ነው። እዛ ካጣችሁት ጀዋዛትን ከጠፋ ደግሞ ማግኘት የምችሉት እንግዲህ ያላችሁ አማራጭ በቁጥሯ አማካኝነት ሌላ ማውጣት ነው ግን አሮዬው ፓስፖርት ለእናንተ ወሳኝ ነው። ወሳኝ የሆነበት ምክንያት ምንድነው? ኢቃማውን ለመውጣት ፓስፖርቱ ላይ የተመታው ቪዛ ይወስነዋል። የመጣችሁበት የገባችሁበት ማለት ነው። ያ ስለሚወስነው ባዶ ነጭ ወረቀት እስካሁን ባለ መረጃ ምንም አያገለግልም በሚል ነው። ነገር ግን ፓስፖርት ኑሯችሁ እድሳቱ ቢያልቅም እንኳን ቢታደስም ያ በቁጥሩ አማካኝነት ስለሚገኝ ችግር የለው ግን ነጭ ወረቀት እንደማያገለግል ነው እስካሁን መረጃ ያለኝ አዲስ ነገር ሲኖር ደግሞ አቀብላችኋለሁ ነገር ግን ፓስፖርታችሁ የምታወጡት ኤምባሲ ነው በቃ በዛ በሁለት መንገድ ነው በነጭ ወረቀትና በፓስፖርት የሚወጣው ያ ካላችሁ ኦንላይን በአፋጣኝ ማለቅ ይችላል ሰዎቻችሁ በአፋጣኝ መጨረስ ይችላሉ ነገሩ ሂደቱ ቀላል ነው ነገር ግን ይህ ነገር እንዴት ነው ምናምን እርግጡ ምናምን የሚለውን ነገር በደንብ አጣርታችሁ አይታችሁ ወስናችሁ ገቡበት በተረፈው ደግሞ መረጃ ከፈለጋችሁ ሙሳነድ የሚለውን እንትን ላይ ገብታችሁ ብ ሙሳነድ ለሱትገቡ ጎግል ላይ ታገኙታላችሁ ማለት ነው። ለማንኛውም ሰላሙን ሁሉ ለቤቴ አዲስ ከሆናችሁ ላይክ ሸር በማድረግ ቤቴን ተቀላቅሉ። መልካም ቀ